ይህ የምትመለከቱት ቦታ ከዚህ ቀደም ከፍተኛ ሆነ የእሳተ ገሞራ ተፈጥሮበት የነበረ ቦታ ነው። እንደምትመለከቱት አሁን ጭስ ሆኖ ነው እየታየ ያለው። ከዚህ በፊት እሳተ ገሞራው ሲፈጠር ብዙ ጊዜ ቆይቶ የእሳት ባህር ሆኖ በጊዜ ሂደት ደግሞ ደርቆ ነበረ። አሁን ከአምስት ወራት በፊት በተለያዩ አራት ቦታዎች ላይ ፍንዳታዎችም ሲከሰት እንደ አዲስ ተከስቶበት ጭስ ሆኖ ነበረ አሁንም ደግሞ ከጀርባ አሁን በጣም ድምጽ ይሰማል። በጣም የሚተከተክ ድምጾች በጣም ይሰማሉ። እንዲሁም ደግሞ አሁን ትላንትና ደግሞ በተከሰተው ቦታ ደግሞ መሰረት በማድረግ እሱን ተጽኖ ፈጥሮበት እንደ አዲስ ጭሱ ደግሞ እየተፈጠረበት ይገኛል። እንደሚታወቀው እንግዲህ የኤርታሌ እሳተ ጎመራ በኢትዮጵያና በዓለም ደረጃ ከሚታወቁ ትላልቅ እሳተ ጎመራዎች ውስጥ በዋናነት የሚጠቀስ ነው። እዚህ አካባቢ ላይ ደግሞ በተለያዩ ቦታዎች ላይ ፍንዳታው እየተከሰተ በጊዜ ሂደት ቱሪስቶችን በርካታ የቱሪስት መዳረሻ ከሚባሉ ቦታዎች ውስጥ በዋናነት የሚጠቀስ ነው። ትናንትና የተከሰተው ደግሞ እሳተ ገሞራ የነበረበት ቦታ ላይ ሳይሆን ከነበረበት ረጅም ርቀት ተጉዞ ሌላ ተራራ ላይ ነው የፈነዳው። ይህ ተራራ ደግሞ ከአካባቢው ማህበረሰብ እንግዲህ ባገኘ ነው መረጃ መሰረት በጣም ከፍተኛ የሆነ ፍንዳታና እስከ አፍዴራ ወረዳ ድረስ አፍዴራ ከተማ አካባቢ ላይ የመሬት ንዝረትንም አስከትሏል። አካባቢው ማህበረሰብ ላይ ከፍተኛ የሆነ ድንጋጤ ይፈጥሯል። እንዲሁም ደግሞ የተፈጠረበት ፍንዳታው የተፈጠረበት ቦታ ደግሞ በአሁኑ ሰዓት በእግር የሚካሄድበትና ለመንገድ ምቹ የሆነ ቦታ ስላልሆነ የቱሪዝም ቢሮ ደግሞ እዚህ አካባቢ የሚገኙ አስጎብኚዎችን በማሰማራት ወደ ቦታው በመላክ እንግዲህ አሁን የማጥናት ስራ እየሰራ እንደሆነ ነው ማግኘት የቻል ነው። እንዲሁም ደግሞ ከዚህ በፊት እሳተ ገሞራው በብዛት የሚነሳውና አክቲቭ የሚሆነው በፈረንጆች አዲስ አመት መግቢያ አካባቢ ላይ በየቦታው እንደ አዲስ ነው የሚነሳው። ሰዓቱ አክቲቭ ሆኖ ይመጣል። አሁን ደግሞ የአዲስ አመት መግቢያ አካባቢም እየደረሰ ስለሆነ በጣም በርካታ ቦታዎች ላይ ምልክቶች እያሳየ ነው። ኖርማል የነበሩ ድንጋይ አላት የነበሩ ቦታዎች ወደ ውስጥ እየገቡ እንዲሁም ደግሞ ወደ ውስጥ ገብተው የነበሩ ቦታዎች ደግሞ በፍንዳታው ደግሞ እየወጡ ጭሶች እያወጡ ይገኛሉና ይህ ከጀርባ የምትመለከቱት ቦታ ደግሞ በጣም ድምፆች ይሰማሉ። በጣም ከፍተኛ የሆነ የጉርምዱምታ ድምፅ አለ። እንዲሁም ደግሞ ጭሱ በኃይለኛ እየጨመረ ነው የሚገኘው። አጠቃላይ እንግዲህ እዚህ ትመተን መመልከት የቻል ነው የኤርታሌ እሳተ ገሞራ ከነበረበት ቦታ ሳይሆን ሌሎች አካባቢዎች ላይም ሌሎች ቦታዎች ላይ ፍንዳታዎቹ እየጨመሩና የቱሪስት መዳረሻዎቹ ከዚህ በፊት ኤርታሌ ለመጎብኘት ሲመጡ የአንድ ቀን ፍጆታ ነበር። አንድ ቦታ ብቻ ተመሳሳይ ያሉ አካባቢዎችን ጎብኝተው በአንድ ቀን ውስጥ ይመለሱ ነበረ። አሁን ደግሞ ሌላ አዲስ ፍንዳታዎች በመከሰታቸው ተጨማሪ ቀናትና ተጨማሪ የጉብኝት ቦታዎችን እየፈጠረ ነው የሚገኘው። ይህ ደግሞ ለኤርታሌና ለአካባቢውና ለአፋር ክልል አዲስ እንዲሁም ደሞ ለኢትዮጵያ አዲስ የቱሪዝም ብስራት ነው ማለት እንችላለን።